አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 23 በዚህ ችለት የከበረና የተመሰገነ ቅድስናን ከንግስና ጋር አስተባብሮ ይዞ የነበረ የንጉስ ዳዊት ልጅ ጠቢቡ ሰለሞን ንጉስ ሶሎሞን የእረፍቱ መታሰቢያ ነው። ይህም የተወለደው በዝሙት ከቤርሳቤ ሲሆን በዝሙት ስለመወለዱ እግዚአብሔር ቅዱስ ዳዊትን ተቆጥቶታል። ታዲያ ቅዱስ ዳዊትም እግዚአብሔር እንደ ልቤ ያለው ስለነበረ በንስሐ በመመለስ በመምጸጸት እግዚአብሔር ይቅር ብሎት ቤርሳቢህን አግብቷት ይኖር ነበር። ታዲያ ይህንንም ልጁን ሶሎሞንን ከሱ ቀጥሎ በእርሱ ዙፋን ላይ እንደሚያስቀምጠው ንጉሥ እንደሚያደርገው ለቤርሳቢህ ቃል ገብቶላት ነበርና ዘመኑ ሲደርስ ንጉሥ ዳዊት ባረጀ ጊዜ በደከመ ጊዜ ንጉስ ንጉሥ ሶሎሞንን ልጁን ሶሎሞንን በእርሱ ዙፋን ላይ አስቀምጦታል። ታዲያ እንዲህም ብሎ መክሮታል። ትክክለኛ ቀጥተኛ ፍርድ እንዲፈርድ፣ ሕዝቦችን በሰላም እንዲያስተዳድር ሰው እንዲሆን መክሮት አርፏል። ንጉሥ ሶሎሞንም የንግስና ሥራውን ከመጀመሩ በፊት ወደ እግዚአብሔር በመጸለይ እግዚአብሔር የንግስና ስራውን ቅን እንዲያደርግለትና ቀጥተኛ ፍርድን የሚፈርድ ሰው እንዲያደርገው መልካም ሰው እንዲያደርገው ወደ እግዚአብሔር ጸልይዋል። እግዚአብሔርም የልቡን መሻት ፈጽሞለታል። ታዲያ ንጉስ ሶሎሞን በዘመኑ ቀጥተኛ ፍርድን የሚፈርድ መልካም ንጉስ ነበረ። በኃጢአት ቢወድቅም እግዚአብሔርን በንስሐ በመመለስ እግዚአብሔርን አስደስቶታል፣ በንስሐ ተመልሷል። ታዲያ ታላቁን ቤተ መቅደስም ያሰራው ያነጻው ይህ ንጉስ ሶሎሞን ነው። ብዙ መጻሕፍትንም ብዙ ድርሳናትንም የደረሰ ነው። መሐለያትንና የነቢያትን መጻሕፍቶች ደርሷል። ትንቢቶችን ተናግሯል። ይህ ታላቅ ጥበበኛ ንጉስ ነበር። ከኢትዮጵያ ንግሥት ከህን ደኬም ጋር ተገናኝቶ አንድ ልጅ ምንሊክ የሚባል ልጅ የወለደ ጥበበኛ ንጉሥ ከኢትዮጵያ ንግስት ከንግስት ማይ ማክዳ ጋር እንደ ጋር ግንኙነት የነበረው ታላቅ ጠቢብ ንጉስ ነበር። ታዲያ እግዚአብሔርን በሰላም ሲያስተዳድር ለአርባ አመት እግዚአብሔርን በሰላም ሲያገለግል ለአርባ አመት ህዝቡን በቀጥተኛና በመልካም አገዛዝ ሲገዛ ኖሮ በዛሬው እለት አርፏል። የዚህ ጠቢብ ንጉስ በረከቱ ረድኤቱ አይለየን። ሌላኛም ደግሞ አባ ኖብ በሰማይትነት ያረፈበት እለት ነው። ይህም አባት በዘመነ ዲዮቅልጥያኖስ ለጣዖት አልሰዋም፣ ለጣዖት አልሰግድም በማለት በኢየሱስ ክርስቶስ ስም በመታመን በጉድጓድ ውስጥ ተንጥሮ ለሰባት ዓመት ከኖረ በኋላ ጻድቅ ንጉስ ቆስጠንጢኖስ በነገሰ ጊዜ ከጉድጓድ ወጥቶ ንጉስ ቆስጠንጢኖስን ባርኮ ወደ በዓቱ ተመልሶ እግዚአብሔርን ሲያገለግል ከቆየ በኋላ በዛሬው እለት ያረፈበት እለት ነው። ሰላም ለሶሎሞን እክል አይምሮ ሲሳዩ ወነዋየ ጥበብ ነዋዩ ዝንቱ ንጉስ ከመከመ ይብል በመሃልዩ በወርሃ ክርስቶስ ጻው ከመትርአዩ አበአውያን ጸቢ ወሮማን ፈሬው። የሰማዕታት የጻድቃን በረከታቸው፣ ረዴታቸው የአምላካችን የኢየሱስ ክርስቶስ ምሕረት ይቅርታ አይለየን። ወስባት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር ይቆየን።